ሸሚዝች ግን ያምራል። ከዳሩ ጌታን በጣም ወደድኩት። አይጠበዋል አይጠበኝም። ችግር የለውም። ሆነኛ ጌታን ሆነኛ ጌታን ስጭኝ። ጌታን ወስደዋለሁ። ነገር በጣም ነው የደርኩት ሸሚዙ። እናመሰግናለን። ነገ መጥ ለማስታወሻ እንዲሆን ሳይጣጣ ብሎ ሰደው ትወደዋለህ። በቃ እንተኛ። እሺ፣ በቃ ሂጂ፣ እመጣለሁ።